እንደ እግዚአብሔር ያለ ድንቅና ቅዱስ የለም። ታላቅ አባት እግዚአብሔር ግን ሰዎችን ቅዱስ ሰሙ ቅዱሳን ናቸው። ቤተ ክርስቲያን የምታከብራቸው የኖሩት ሕይወት አስደናቂ ነው። ክርስቲያኖች ለዚህ ነው ምስክሮችን ድንቅ ናቸው ያለው ድንቅ ነው ህይወታቸው። እነዚህን ቅዱሳን ድንቅ ያሰኛቸው የመጀመሪያው ሁሉን ትተው የተከተሉ በመሆናቸው ነው። እስኪ በሉ ቃሉ ሁሉን ትተው በሲ የተከተሉ ናቸው ሁሉም ትተው ሲባል ትዳር ብቻ እንዳይመስላችሁ። ማነው አቅያት ብቻ እንዳይመስላችሁ። ሁሉም ትተው ሲባል ክፋትን ብቻ እንዳይመስላችሁ። እግዚአብሔር የፈቀደውን ትዳር ሳይቀር ለምን ኩስናቸውና ለገዳማዊ ይወጣቸው ጭምር ብለው ትተው የተከተሉ ናቸው። ደጎውን ነገር እንኳ ሳይቀር ለእግዚአብሔር ብለው ትተው የተከተሉ ናቸው። ለእሱ ነው በወንጌል በዚህ በማቴዎስ ወንጌል በምዕራፍ 19 ላይ አን ነው አንድ ጎበዝ ወደ ጌታችን መጣና የዘን ዓለም ሕይወት እንዳገኝ ምን መልካም ነገር ላድርግ ብሎ ጠየቀው። ጌታችን እንዲህ አለ የዘላለም ሕይወት ወደ ሕይወት መግባት ብትወድ ፈጣሪ አምላክህን በፍጹም ነፍስ በፍጹም ሐሳብ በፍጹም ኃይል ውደድ ባልንጀራንም እንደ ራስ አድርገ ውደድ አለ። ይህንማ ከልጅነት የጀምሮ ጠብቅ ያለው ሌላ የሚጎለን ካለ ንገረኝ ሲለው እንግዲያውስ አለ ፍጹም ልትሆን ብትወድ አለ እስ በሎ እንግዲያውስ በሎ ስ በደንብ በሩቅ አለ እግዚአብሔር ነው። እንግዲህ ውስጥ ፍፁም ልትሆን ብትወድ ያን ላይን ሽጠህ ተከተለኝ። ፈባርት እያቀ ይህን ያለ ክርስቶስ ነው። አያች እነሱ ቅዱስ ናቸው። ተከተለይ። ይህ ሰው ደግሞ የጀመረው ፎቅ ቤት አለ። እንዴት አቋርጦ ይከተለው? ያልበላው ዕቁብ አለ። የሚበላው የደመወዝ ጉዳይ አለ። የዚህ ያለ ነው። የሥራ ጉዳይ አለ። ወገሩን ቆረጠው ሄደ። ያኔ ጌታ ምን አለ? እውነት እውነት እላችኋለሁ አለ ባለጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል። ይህን ቃል የተናገረው ለድሃ መፎከሪያ አይደለም። አንዳንድ ድሆች ይፎክሩበታል ይህን ጥቅስ፣ ሀብታም አይገባም እያለ አይደለም። ሀብታሞችም እንዳልደነግጡ ካላችሁ ይገባል። ለምን አይገባም? ሀብታም አይገባም ያለው ሀብቱ ንብረቱ ከእግዚአብሔር የበለጠበት እንዲዘነጋ ያደረገው የኑሮ ሁኔታ ከአምላኩ ከእግዚአብሔር የለሰው በገንዘቡ የታመነ እግዚአብሔርን የታበየ በጉቦ መንግሥተ ሰማይ ሊገባ አይችልም። በጉቦ ከዚህ ዓለም እስር ቤት ሊወጣ ይችላል፣ መንግሥተ ሰማይ የለም። እንጂማ ሀብቴም እኔም የእግዚአብሔር ነኝ ብለው በሀብታቸው ድሃ የሚመጸውቱ በሀብታቸው ቤተ ክርስቲያን የሚሰሩ በሀብታቸው አስራት በኩራት የሚያወጡ ክርስቲያኖችንማ እግዚአብሔር ሀብታቸውን ያብዛልን እንጂ አሜን በሉ። አዎ ያብዛልን። ሲሰጡ ይባረካሉ። አያችሁ። ሴት ተከተል ይህን ያ ሲመለስ ባለጸጋ መንግሥተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾል ይቀላል ሲል ጌታ እንግዲህ ያውሳል። ጴጥሮስ ማን ሊገባ ይችላል? ምን ጥያቄ ጠየቀ። ይህን ሲጠይቅ እግዚአብሔር ይችላል አሉ። እግዚአብሔር የሚገባውን ያውቃል። ያኔ ምን አለ? ቅዱስ ጴጥሮስ እንዲህ አለ። ራሱን አየ። መንግስተ ሰማያት ለመግባት ህግ መጠበቅ በቂ ከሆነ አሳውን እያጠመደ አሳውን እያጠመደ እየነገደ ቤተሰቡን ይዞ ህጉን ጠብቆ መግባት እየቻለ አሳ መረቤን ትቼ የተከተልኩበት ምክንያት ምንድን ነው? ሌላ የሚጨመርልኝ ምንድን ነው? አልና ወደ ጌታ ተጠግቶ ምን አለ? ኩሎ ሀደግ ነ ወተል ሆናከ ሁሉን ትተል አለ ተከተል፣ እንክስ ምን እናገኝ? ሆን ብሎ ጠየቀው አያቸው። ያኔ ጌታ እንዲህ ብሎ መለሰ። አንተ ሞት ትነብሩ ዲበ አስርቱ ወክልኤቱ መናብርት ትኴንኑ አስርተ ወክልኤተ ሕዝበ እስራኤል። እናንተ አለ በ12ቱ ዙፋን ላይ ተቀምጣችሁ አለ በ12ቱ ነገደ እስራኤል ስትፈርዱ ትታያላችሁ። ክብርና ምስጋና ለእግዚአብሔር ይሁን። ይህን የገባ ለቅዱሳን ነው። ይህን የገባ ኪዳን የገባ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 19 ተመልከቱ። ታዲያ ክርስቶስን ለስም አጠራሩ ክብር ይግባውና ቅዱሳንን የሚያቃልሉ መናፍቃን አሁን ይህን ትምህርት ክርስቶስ ቆሞ ቢያስተምር መናፍቅ ነው ሊሉ ነው? ወዳጆቼ አያችሁ፣ ይህን ያስተማረን ክርስቶስ ነው። እኛ የተማርነው ከክርስቶስ ነው። ቤተክርስቲያን የተማረችው ከክርስቶስ ነው። ክርስቶስ ያከበራቸው እነሱ ቅዱሳን ሁሉን የተቡ ናቸው። ታላቁ አባታችን ገብረ መንፈስ ቅዱስ የሲ አንዱ አካል ናቸው። አያችሁ ገብረ መንፈስ ቅዱስ የተወለዱት በግብፅ ነው። በእናታቸው ክንድ ላይ ገና በሶስት ዓመታቸው ምስጋና ለእግዚአብሔር መስጠት የቻሉ ናቸው። ሥላሴን የተረዱ ናቸው አዋቂት በሆነች ነፍሳቸው። እግዚአብሔር በልጅነታቸው በመልአኩ ገብርኤል አማካኝነት ከእናታቸው ክንድ ነጥቆ በገዳም በመራ ምግብን መላእክት እየመገቡት ልብስ ጸጉሩ ሆኖለት፣ በጸጋ እግዚአብሔር አዳም ይኖር እንደነበረው በገነት ልብሱን ብርሃን አድርጎለት፣ እንዲህ ባለ መንገድ ዓለምን ትቶ የተከተለ ነው። ወዳጆች ዛሬ ያከበርነው ታላቅ ጻድቅ ነው። ሌላኛው በፍጹም ሰውነታቸው ያገለገሉ ናቸው፣ በነፍስም በስጋት። ወዳጆች እንደኔ በጉልበት አይደለም በእውቀት አይደለም። በነፍሳቸውም በስጋቸው ተወራደው ማንነታቸውን ለእግዚአብሔር አስረከሙ ናቸው። ድምፀራዊቱን ጸባጋንንቱን ታክ ስላይኖሩ ናቸው። በበረሃ አስደናቂ ነው። አኗኗራቸው ድንቅ ነው። አዳም ከመውደቁ በፊት የነበረውን ያንን ክብርና ጸጋ ሞገስ ስ የተገዙላቸው ናቸው። እንደኛ በመኪና አይደለም፣ ትራንስፖርት እንደኛ በባጃጅ አይደለም፣ እንደኛ በአውሮፕላን አይደለም። አንበሳና ነብር እንደ ትራንስፖርት ተጠቅመው በሰውነታቸው እግዚአብሔርን ያገለገሉ ናቸው። ታዲያ እንዴት ክሬዲት ያጣሉ እነዚህ ወዳጆችን? ቤተክርስቲያን ይህን ክብራቸው ነው የምትገልጠው ቅዱሳንን ስታከብራቸው ስታከብራቸው። የቅዱሳን ህይወት አስደናቂ ነው። ሁሉ ትተው የተከተሉ ናቸው። በሰውነታቸው ያገለገሉ ናቸው። ሩቻቸውን በደል የተወጡ ናቸው። አሸንፈዋል። ምን አጋንንትን አሸንፈዋል። ብዙ ሰው መንገድ ላይ ተሰብሮ ይቀራል። የጀመረውን የህይወት መንገድ መንገድ ላይ ብዙ ሰው በተለያየ ምክንያት በብዙ ምኞት እና ፍትወት ይትለማን ትልቁን ሕይወቱ እነዚህ ቅዱሳን ሮጦ አሸንፈዋል። ኃይሌ ገብረስላሴ ሮጦ ቢያሸንፍ ልክ በኪሎም በቁመትም በኪሎ ሜትርም እነሱ ካለ ተወዳዳሪ ጋር ነው ተወዳድሮ ያሸነፈ አስደናቂ ቢሆን ነው። አገር ስላስጠራ እናደንቀዋለን። ሌሎች አትሌቶችን እነዚህ ቅዱሳን ወዳጆች ከሰው ጋር አይደለም የተወዳደሩት፣ ከአጋንንት ጋር ተወዳድረው ያሸነፉ ናቸው። አጋንንትን ሮጠው ማሸነፍ የቻሉ ናቸው። በመንፈሳዊ ጥሎ ናቸው፣ ድል ይነሱ ናቸው። ተዚነ ወሩቻቸው በድል የተወጡ በመሆናቸው እነዚህ ምስክሮች ድንቆች ናቸው፣ ድንቆች ናቸው።

ህይወት የሚገኘው ከማን ነው? ከእግዚአብሔር። ህይወት ከሚገኝበት ከእግዚአብሔር ከእሱ ህይወትን ሊያሰጡ ይጸልያሉ አባቶቻችን፣ በመጽሐፍ ቅዱስ እንዳደረጉ። ስለዚህ ነፍሳችን እነዚህን ቅዱሳን ስለእኛ ስለሚያማልዱ፣ በቃል ኪዳናቸው ስለሚታደጉን፣ እኛ እነዚህ ቅዱሳን ነፍሳችን ዘወትር ትፈልጋቸዋለች። ተመልከቱ፣ መጽሐፍ ቅዱሳችን ስታነቡ፣ በተለይ ቤተክርስቲያን በጣም ቋ ሳላ አለ ራስ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ አለ ክርስቶስ። አብርሃም ይስሐቅና ያዕቆብ እግዚአብሔር ሲጠራቸው በሥጋ ሞተው ነበረ። እኔ ግን አለ የአብርሃምና የይስሐቅ የያዕቆብ አምላክ ነኝ አለና፣ ቀጥሎ ምን አለ? በእርሱ የሆኑት ሁሉ ህያዋን ናቸው። እርሱ የህያዋን አምላክ እንጂ የሙታን አምላክ አይደለም። የገብረ መንፈስ ቅዱስ አምላክ ነው ስንል የሕያዋን አምላክ ነው ያልነው ነው። አምላካችንን ስሙ ለዘላለም የተመሰገነ ይሁን። በመልከቱ ሰው ሞተ ስጋ በሞተ ስጋ ምክንያት ከዚህ በኋላ መታሰቢያ የለም አያስፈልግም ማለት ራሱ የክርስቶስን ሞትና ትንሣኤ ከንቱ ማድረግ ነው። ክርስቶስ የሞታው ሞትን ድል ለመንሳት ነው። ክርስቶስ ሞትን ድል ነስቷል። በእኛና በእነዚህ ቅዱሳን መካከል ክርስቲያኖች አንድ ታላቅ ጸጋ ስለዚህ የመንፈስ አንድነት አላት ቤተ ክርስቲያን። በዚህ ያሉ ቅዱሳን፣ በዚህ በምድር ያሉ ክርስቲያኖች በሰማይ ላሉት ይጸልያሉ፣ በዚያ ያሉት ደግሞ ለእኛ ይጸልያሉ። ሙታን ይስዕሉ በእንተ ህያዋን፣ ህያዋን ይስዕሉ በእንተ ሙታን። ሙታን ስለ ህያዋን፣ ህያዋን ስለ ሙታን ይጸልያሉ። እነሱ ስለ እኛ፣ እኛ ስለ እነሱ፣ አያችሁ፣ እንጸልያለን። በዚህ በሉቃስ ወንጌል ምዕራፍ 16 ላይ እኛውን ገብረ መንፈስ ቅዱስ ማለት ማለት ነውር እንዳልሆነ በደንብ ተመልከቱ፣ እንዲህ ምን አለ አንድ ና የተባለ ባለጸጋ ነበረ ይህ ባለጸጋ በምድር ላይ ሲኖር አንተን እምነት የተረፈው ነው ድሃ ግን የሚጠየፍ ነበረ እሱን የሚመሱን ብቻ የሚቀርቡትን ትልልቆቹን ከእሱ ጋር አቻ የሚሆኑትን እየሰበሰበ ይመግብ ነበር አንድ ምስድን ደግሞ ድሃ እግዚአብሔርን የሚያመልክ አልዓዛር የተባለ ደግሞ በዚያ በበሩ ደጅ ይቀመጣል ከእሱ ፍርፋሪ ሽቶ እና አልዓዛር ከደግነቱ የተነሳ ይገርማቸዋል ውሾች ቁስሉን እንኳን እንዲልሱለት ይፈቅድላቸው ነበር የራባቸው ውሾች ቁስሉን እንዲልሱ ይፈልጋል። እሱ እንጀራ ፍርፋር ይጠይቃል። ሁለቱም ሞቱ። በጣም ይገርማል። መጽሐፍ ቅዱስ ግን ምን ይላል? ያ ነው ባለጸገው ሞተ ተቀበረ ይላል። አለ አዛርን ግን ሞት አይደል የሚለው። አለ አዛርን ወደ አብርሃም እቅፍ ወሰዱት። ወደ ማን እቅፍ? አልሰማችሁም ክርስቶስ ነው የሚያሉ አያችሁ። አሁን እኛ ከዚህ ዓለም ስንለይ ወደ ገብረ መንፈስ ቅዱስ እቅፍ ነው የምልህ በሰማይ እያመለኩት ነው። እግዚአብሔር ህያዋን ናቸው። ዛሬ በአሊሲስ እና ክብር እንደሱ በሰማይ እያሸበሸቡ ነው። የሰማይና የምድር ህብረት ናት ቤተ ክርስቲያን። ተመልከቱ። ከዚያ በኋላ ምን አለ? ያ ነው የተባለ ሲኦል ወድቆ በጣም በሚገርም ሁኔታ ከሲኦል በሩቁ አብርሃምን ተመለከተው። አብርሃምን አወቀው። እንዴት አወቀው? እንዴት አወቀው? በአካለ ነፍስ በገድሉ አነበበ። አያችሁ፣ በህይወቱ አነበበው አብርሃምን አብርሃምን አወቀና፣ አባቴ አብርሃም ሆይ ማረኝ፣ አለ። አባቴ አብርሃም ሆይ ማረኝ፣ ውሃ ጠምቶኛል፣ አልአዛርን ስደድልኝና ትንሽ ጠብታ ውሃ ይዞ አብርሃም ልክ አደለ አደለ ማለት ነው። አብርሃም ማ መለመን የሚገባው ስለሆነ ምን አለመሰላችሁ በአንተና በእኔ መካከል ታላቅ ገደል አለ፣ በአንተና በእኔ መካከል። ስለዚህ አሁን እኛ ወደ አንተ ልንመጣ አንችልም፣ አንተም ወደ እኛ አትመጣ አለው። ያን ጊዜ ይሄን ተረዳና ምን አለ? ነዌ እባክህ አባቴ አብርሃም ወይ እዛ ያልሞቱ በስጋ ያሉ ወንድሞቼ አሉ። እነዚህን ወንድሞቼን እባክህ ይድና ስደድልኝና፣ ከሞቱት ነቢያት መካከል አንዱ ስደድልኝና ወደዚህ ሲኦል ገብቶ እንዳይሰቃዩ። ለነሱማ ለእነሱማ፣ አለ አብርሃም፣ ለእነሱማ ሙሴና መጻሕፍት አሉላቸው። እስቲ በሉ ለእነሱማ፣ በሉ ሙሴና መጻሕፍት አሉላቸው። ይህ የተናገረ አብርሃም አብርሃም የሞተው ይገርማችኋል፣ ሙሴ የሚባል ሳይታሰብ ነው። ከመወለዱ በፊት አብርሃም እስራኤል ወደ በረሃ ሳይሰደድ ወደ ግብፅ ነው የሞተው በከናን። ሙሴ የተወለደው እስራኤል ተሰደው የያዕቆብ ሳ በያዕቆብ ዘመን ነው፣ ከሶስት ትውልድ በኋላ ነው ሙሴ የተወለደው። ሙሴን እንዴት አወቀው አብርሃም? ሙሴና መጽሔት ታዶላቸው። አያችሁ፣ እነዚህ ቅዱሳን ተመልከቱ፣ በኋላቸው ካረፉ በኋላ እንኳን የተነሱትን ያውቃሉ። ገብረ መንፈስ ቅዱስ ክርስቲያኖች፣ አሁን በትንሹ በአስራ አንደኛው መቶ ክፍለ ዘመን የነበሩ አባት ናቸው። በረፍተ ስጋ ከኛ ከተለዩ በዘመን በጣም ሩቅ ናቸው። ልክ አብርሃም ሙሴን እንዳወቀው እያንዳንዳችንን ክርስቲያኖች ከነ መጽሐፍ ስማችን ያውቁን። አለአባታች ክብርና ምስጋና ለቅዱሳኑ ይሆን ያውቁነ ቃልኪዳናቸው በዚህ ደረጃ ይደርሰናል። ተመልከቱ ይደርሰናል። ይህን ያክል እነዚህ ቅዱሳን በሰማይ በደንብ እኛም እንደሚያወር የምታውቁት አንደኛ አብርሃምን ተመልከቱ። ሙሴ የሚባል መነሳቱ ማወቁ አዋቂነታቸው ገደብ የለውም። እንደ እነዚህ ቅዱሳን በሞተ ሥጋ ከእኛ ከተለዩን በኋላ ወዳጆች፣ ከእኛ ከተለዩን በኋላ እነዚህ ቅዱሳን የበለጠ የመለኮቱ ባህሪ ተካታዎች ወደ ክርስቶስ ህይወት ተጠግተዋል። እውቀታቸው የበለጠ የጎላ ነው። ቅዱስ ጳውሎስ ምን አለ? አሁን በዚህ ምድር ሳለን አለ ለቆሮንቶስ ምዕመናን ሲጽፍላቸው በድንግዝግዝ እናያለን፣ በኋላ ግን ፊት ለፊት እናያለን።

ለዚህ ነው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ አንድ ቁጥር ሶስት ላይ ምን አለ? በዓለም ካለው ጥፋት አምልጣችሁ የመለኮቱ ባህሪ ተካፋይ ተሆኑ ዘንድ ይህ ታላቅ ተስፋና በጎነት እግዚአብሔር ሰጠና። አምልጣችሁ የመለኮቱ ባህሪ ከእግዚአብሔር ቅድስና ተካፍለዋል እያ ባተጸጋው እግዚአብሔር የስም ቅድስና ደረጃ ተቀብለው አ ብለው ይህ ታላቅ የቅድስና ህይወት ኖረዋል፣ አባታችን ገብረመንፈስ ቅዱስ በሱ ምድር ላይ የተወለዱት ግብፅ ነው፣ እንደምታውቁት በጣም አስደናቂ ነው። በግብፅ 260 ዓመት አካባቢ ቆይተዋል። ማነው 300 ዓመት አካባቢ ቆይተዋል። ኢትዮጵያ መጥተው 260 ዓመት ቆይተዋል። 260 ዓመት ኢትዮጵያ መጥተው ሲቆዩ ክርስቲያኖች ገና አምላካችን እግዚአብሔር በመልአኩ አማካኝነት መርቶ ዝቋላ ወደሚባለው ገዳም ሲያደርሳቸው ዝቋላ ገዳም ተራራ ነው እንደምታውቁት። ተራራው ላይ ቆመው በአራቱ ማዕዘን ኢትዮጵያን ሲመለከቷል ልክ አንድ ሰው ፊቱን በመስታወት እንደሚመለከተው የኢትዮጵያውያንን ኃጢአት በሙሉ ተመለከቱ። አይ አሁን ሰው በኃጢአት ሲወድቅ እናንተ ስትመለከቱ ምን ትላላችሁ? ክርስቲያን የታ አባቱ ይ ወንበዴ ያር ለምንለኛ እንቶ ማንን አግኝቼ ባወራውለት አር ለምንለው የሁሉን ኢትዮጵያዊ ኃጢአት ተመለከቱ እና ገብረ መንፈስ ቅዱስ ምን እንዳሉ ታውቃላችሁ? እባካ አምላኬ እግዚአብሔር ወይ ኢትዮጵያን ማረግ ማረን። ይህ ታላቅ አባት ነው ዛሬ የምናከብረው። ይገርማል። ወንዝ አላጠረው። እነዚህ ደግሞ ጥቁሮች ኢትዮጵያውያን ምን ያደርጉልኝ አላላለም። እንደዚህ ዘመን ስቃይ አለ የለም። እዚህ ስቃይ ውስጥ አይ በክርስቶስ አንድ መሆናችን ገብተዋል። የመንፈስ አንድነታችን ድንበር የማይለይ እንደሆነ የተረዳ አባታችን፣ እኔ ግብጻዊ ነኝ አላለ። ምን አለ? የኢትዮጵያን ማረልኝ። አርባ ዓመት ባህር ውስጥ ቆሞ ጸሉ አርባ ዓመት ኢትዮጵያን በባህር ውስጥ ነው። ለማን? እኛን ኢትዮጵያውያንን አያቸው። እግዚአብሔር የኃጥአተኛውን ሞት አልሻም እንዳለ እግዚአብሔርን ልብ ልብ ያደረገ ታላቅ ጻድቅና አባት ስለሆነ ማርልኛለው። በመቶ ዓመቱ አምላካችን እግዚአብሔር በዚያ ባህር ውስጥ ተገለጠለትና እና ኢትዮጵያን በጠቅላላ ስለ ስምህ ምሬልሃለሁ፣ በአንተ ቃል ኪዳን ስር ያሉ ኢትዮጵያውያንን ሁሉ ይቅር ብዬልሃለሁ አለው። እግዚአብሔር ስሙ የተመሰገነ። ተመልከቱ፣ ይህ ኪዳን ተመልከቱ። ወደ የት ነው የሚመታን ብትሉኝ ክርስቲያኖች ገብረ መንፈስ ቅዱስን ወደ መምሰል ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 11 ላይ በጣም በአስደናቂ ሁኔታ በብሉይ ኪዳን ዘመን የነበሩ አባቶቻችንን እግዚአብሔርን እንዴት ደስ እንዳሰኙ ዘርዝሮ ዘርዝሮ አስተምሮ አስተምሮ አስተምሮ መጨረሻ ላይ ስለነ ሶምሶን ስለነ ዮፍታሔ እንዳልናገር አለ፣ እስመ ህጹር ለቴ ጊዜ ያጥርብኛል፣ ያጥርብኛል አለና ምዕራፍ አስራ ሁለት ላይ ስትገቡ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ታሏል። እንደምን አሁን ይህ ደመና መምጣቱ ተመልከቱ። ፀሐይዋን አላበረደውም። እነዚህ ቅዱሳን ደመና ክብር ነው። በክርስቶስ ክብር የተገለጡ ቅዱሳን ቤተ ክርስቲያንን እንደደመና ከበዋታል። እንደዚህወያቸው ባቶ አዳራሽ አይደለችም። የእኛ ቤተ ክርስቲያን ክርስቶስ ቤዛ ከሆነላት ከአዳማት በኋላ ስለ ስሙ የታመኑትን የእርሱን ታማኞች የእርሷ ቤተሰቦች እንዲሆኑ ሰጥቷል። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ የቅዱሳን ቤተሰቦች ናይነ የስሉ ቅዱስ ጳውሎስ እኛ ለ ከቅዱሳን ጋር ባላገሮች ነን ባላገሮች ነን አገራ አለን ከማንታ ከቅዱሳን ጋር ብቻችንን አይደለን። ክርስቶስን የተከተሉ የሐዋርያትን ፈለግ የተከተሉ የመጀመሪቱን ቤተክርስቲያን በሕይወት የመሰሉ እነ ቅዱስ ጴጥሮስን እነ ቅዱስ ጳውሎስን መምሰል ይቻሉ። እኚህ ታላቅ አባት ገብረ መንፈስ ቅዱስ አብርሃም በመምሬ አድባር ስር ስላሴን እንደተቀበለ ከምድረ ከብዶ ወደ ዝቋላ ጉዞ ሲያደርጉ በዋሻ ውስጥ ይገርማቸዋል። በእግራቸው እየተጓዙ ሳለ መንገድ ላይ ሶስት ሽማግሌዎች ተገለጡላቸው እና አንተ በሕያው አምላክ የምታምነ እኛ ደክመናል። ሽንደ ሽማግሌ ተገለጡልን። እርችች እንዳለ ሽማግሌ እግዚአብሔር እንዲህ ይመጣል። ክርስቲያኖች እግዚአብሔርን በግርመው ብቻ ተጠብቁት። እንዲህ ይመጣል እግዚአብሔር አንዳንዴ በሮቻችሁን የተራቡ መስለው ሽምግል ያሉ ልብሳቸው የቆሸሹ ምናምን ሰዎች ድክም ያሉ በሮቻችሁን መጥተው ሲያንኳኳኩ፣ ምናልባት እግዚአብሔር አንኳክቶ እንዳይሆን። በሉ በሉ እግዚአብሔር አንኳኩቶ እንዳይሆን እንዲህ ነው። ቅዱስ ጳውሎስም እንግዳ መቀበል ማለት አትዘንጉ፣ አንዳንዶች ሳያስቡት አለ መላእክትን ሳይቀር ተቀብለዋል። እና ሽምግል ብለው ሲመጡ ሲመለከቱት እሱ ደግሞ መቶ ዓመት ባህር ከቆየ በኋላ ነው። አጥንቱ ከሥጋው ተላቋል። ሰውነቱ አልቋል። ገብረ መንፈስ ቅዱስ ድክም ያለ ህይወት ነው ያለው። ሰውነቱ የደቀቀ ነው። ተመልከቱ። የተጠራበት የእግዚአብሔር ስም አይደለም። አደርሳቸኋለሁ እና ብሎ አንደኛው ተሸክሞ አደረሰው። የት ናቸው ውስጥ ነገር ግድ የለም። ጓደኞቻችንን ጓደኞቻችን እናምጣ መጀመሪያ ጓደኞች አምጣ። ሁለቱ ልክ እንደ ሰው ተመላልሶ ካደረሰ በኋላ ሶስቱንም በድካም ካደረሳቸው በኋላ እንዳሳረፋቸው ያሳረፋቸው ቦታ አብርሃምን ማን እንደሆነ እንደገለጠለት እግዚአብሔር የተገለጠለ የተገለጠለ የተሸከምን እኛ በልዩ ሶስትነት የምንታወቅ በባህሪ አንድነት ዓለምን የምንገዛና የፈጠረን ሥላሴ ነን። ይህ ታላቅ ድምፅ በጆሮ የሰማ እና ዛሬ ያከበራችሁት በዓል ሥላሴን በጀርባው የተሸከመ ታላቅ ጻድቅ አባት ነው። ወዳጆች ወንጌልን ያከበርነው የቅዱሳን ህይወታቸው ህያ ወንጌል ነው። አይረሳውም፣ ኪዳናቸውን እግዚአብሔር አይረሳውም። ህያ ወንጌል ወንጌል አድርግና አታድርግ ነው የሚለው። አድርግና ታድርግ የሚለውን አድርገው በተግባር ያሳዩት ናቸው። አንድ ነገር ጨምሬላችሁ ላብቃ። በጣም የሚገርመኝ በማቴዎስ ወንጌል ምዕራፍ ሀያ ስድስት ላይ ወንጌል አንብቡ። ክርስቲያኑ እሺ በሉ። የማመላክን ወንጌል አንብቡ። ወንጌል ማያነብሰው በጣም እግዚአብሔር ይጠየፈዋል። ወንጌል ማያነብሰው። ወንጌል አንብቡ። መዝገበ ጸሎቱን የምትይዙትን ያክል ወንጌሉንም ያዙ፣ አንብቡ። የእናንተ ነው። እኛ እኮ ወንጌሉን የኛ ስላላረግ ነው እኛ ስለተው ነው። ሌሎቹ ይዘውት ሲሄዱ እንደም አንዳንድ አሁን እንኳ ትንሽ እየበራለን ነው እንጂ አሁን ትንሽ ዓይናችን እየተገለጠ ነው እንጂ መጽሐፍ ቅዱስ የሚይዝ እኮ ጴንጤ ይባል ነበር። ታውቃላችሁ እንደ ያሳዝነው ግን እኔ እዚህ ደቡብ አካባቢ የገጠመኝን ነገር ልንገራችሁ። ደቡብ አካባቢ አንዲት ልጅ መጣችና እዛ ሀገረ ስብከት ላይ ሰርቻለሁ አንድ ትንሽ ጊዜ እና መጣችና መምህር አለችኝ። አቤት ቤት አልኳት። ይከር መሀል ወደ ቤተክርስቲያን ስመጣ እዚህ መንገድ ላይ ስመጣ አንዱ አገኘኝ አለች። ቤንቲ አገኘኝና ማርያምን ሰደበብኝ አለች። እና ማርያምን ሲሰድብብኝ እኔም የእሱን ኢየሱስን ሰደብኩብኝ። አሁን ከሰው የሆነ የሷ እጅ ላርለችኝ። አይገርምም? ተመልከቱ። እንዲህ አይነት ችግር ውስጥ የገባ ነው። ለምን ታውቃላችሁ? አናነብንም፣ ለወንጌል ቦታ አንስትም። ትንሽ ነው የሚባለው። እንደው እዚህ እንኳን እግዚአብሔር ይስጣቸው ሰበካ ጉባኤውም እኔ አንድ፣ ሁለት፣ ሶስት ጊዜ መጥቻ አሉት በእውነት እግዚአብሔርን ጸጋችሁን ይጠብቅ። ወንጌል ከብሮ ያየሁበት ቦታ ነው። በጣም እስቲ አመሽ አጨብጭቡላቸው። ብርቱዎች ልጆች አሉ። ብርቱ ነው፣ ለወንጌል ቀናይ ነው። ብሩክ ደግሞ ወንድማችን ነው፣ አብረን ረጅም ዘመን ያገለገልነው እና ረቡዕ ረቡዕ ጉባኤ ሰማለሁ። አሁን ትልቅ ቦታ ደርሷል። ወንጌልን ካላከበርን እና ታዲያ በዚህ በማቴዎስ ወንጌል ምዕራፍ 26 ላይ በጣም ይገርማል። አንዲት ሴት፣ አጣተኛ ሴት በደል ያደቀቃል፣ ያጎበታል። በዝሙት የኖረች በአመንዝራነት የኖረች ሰው የናቃት ሴት ናት። ክርስቶስ ስምዖን ለምጻሙ ቤት ለራት ተቀምጦ ሳለ ይቺ ሴት ሰው ሁሉ የገፋት እንደ ነውረኛ የሚመለከታት ስለሆነች እርሱ ደግነቱን ሰምታ እሽቱ ውድ ዋጋ ያውም ስጋዋን የሸጠች እየሰማች ተማንሽነ የሸጠችበት ጓጆ ስጋ ስጋዋን ሰውነቷን የቸረቸረችበት ገንዘብ ውድ የሆነ ሽቱ ገዛች። በሶስት መቶ ወቄት ሽቱን ገዝታ ኃጢአቴን ይቅርድልኝ ብላ ያን ሽቱ ይዛ መታ መጣ በሩን አንኳኳች። ስታንኳኳ ስምዖን አያትና ሰው የሚንቃት ስለሆነች እዚህ ምን ታደረጋለች? ብሎ ሲጠየፋት አስገቧት አለ ክርስቶስ፣ አስገቧት አስገቧት ገባች። አላወራች ይገርማችኋል። ዝም ዝም ብላ ምን አደረገች? ሽቱን እግሯን እግሩን በእንባዋ አተበችው። የምታወራው በእንባዋ ነው። አያችሁ እንባዋን እንደሚሰማ ገብቷታል። በእንባዋ እግሩን አተበችውና ጸጉሯን እንደ ፎጣ ተጠቅማ ጠረገችለት። የክርስቶስ ሽቱን ሰበረችና ላዩ ላይ አርከፈከፈችው። በልቧ እያወራችው ከመጽሐፈ ኪዳናችን ወዘእን በለንስ አሉ ዩ ፍትወተ መዘን ፈቃዱ ሳንለምነው የምንሻውን አውቀው የሚሰጠን ይላል። እግዚአብሔር ልብን የሚሰማ አምላክ ነው። እና አያችሁ ይሄን ሲያደርግ ስሙን ደግሞ አማው በልቡ ጌታ እሷ በልቡ ታታ ክርስቶስን ይቅር በለይት ነው ያለ ምሳ ይጋበዘው ስሙን ደሞ በልቡ ያመዋል። አው ማን ነው? እግዚአብሔር ነው ያወቀው ከሁለቱ እሷ አይ። እና ከዚያ ጌታ ምን አለ? ስሙን አንተ እዚህ ቤት ስገባ ለእግሬ እንደ አባቶች ልማድ ለእግሬ ውሃ እንኳን አላቀረብክም ይቺ ሴት ግን እንባዋ እግሬን አጠበችው። አንተ ለራሴ የወይራ ዘይት አላመጣ አይሁን ልማድ አላችሁ። ይቺ ሴት ግን ዋጋ ውድ የሆነ ሽቱ ፈብራ በሰውነት ላይ አርከፍኩ ባለ መቃብር ያደረገች አለና፣ ከዛ ቀጥሎ ምን አለ ጌታ ኪዳን ገባላት እንዲህ አለ እውነት እውነት እላችኋለሁ አለ ይቺ ሴት መልካም አድርጋለች እና ብዙ ኃጢአቷ ተሰርዮላታል ብሎ ከዚያ ቀጥሎ ምን አለ እስከ ዓለም ፍጻሜ እስቲ ከኔ ጋር በሉ እስከ ዓለም ፍጻሜ በሉ ወንጌል በተሰበከበት ሁሉ ይህ ስራዋ ለመታሰቢያዋ ይነገርላታል። ይህን የገባ ይህን ኪዳን የገባው ማን ነው ክርስቶስ። በሉስቲ ማን ይህን የገባ ኃጢአቷን ይቅር ለማስዋል መታ እርሱ ግን ምን አለ? እስከ አለም ፍጻሜ ወንጌል በተሰበከበት ለመታሰቢያ ይነገርላታል። አንድ ሽቶ አምጥታ ወዳጆቼ፣ ከሽቶ የሚልቀውን ሰውነቱን ገብረ መንፈስ ቅዱስ እድሜ ዘመኑን ምድራዊ ምግብ ሳይመገብ ለክርስቶስ ሰጥቶ ድምፅ አራዊቱን ፀባዳነቱን ታግሶ አራዊትና አናብስት ጋር ታግሎ በተንጋር ነው የኖረውን አባት ሰውነቱን በሙሉ ለክርስቶስ ያስርክበውን አባት ከዚች ሽቱ ከሰጠችው ሴት የሚያሳድሰው ይመስላችኋል? ታያቸው እንኳን ለነዚህ ቅዱሳን ቀርቶ ለነዚህ እንኳን ምሕረትን ሽተው ለመጡት እግዚአብሔር ኪዳን ገብቷል። እግዚአብሔር ለእኚህን ታላቅ አባት ታላቅ ኪዳን ገብቷል። ምን እኛ ኢትዮጵያውያን በስማቸው ታምነን አባታችን ብለን ተሰብስበናል። ጊዜ አላባከንም። ከኪዳናቸው ተሳትፈናል። የቃል ኪዳናቸው ጥላ ጎብኝቶናል። የቃል ኪዳናቸው ደመና ከቦናል። የልጃቸው አባትነት ደርሶናል። ጌታ ምን አለ፣ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኛለን ሲሉት፣ በዓለም ላይ ትፈርዳላቸው፣ አስራ ሁለቱ ዙፋን ተቀምጣችሁ። ይሄ ኪዳን የተገባው ለሐዋርያት ብቻ አይደለም። የክርስቶስ ኪዳኑ ሐዋርያትን ለመሰሉ ሁሉ ነው። ገብረ መንፈስ ቅዱስ የዚህ ኪዳን ተካፋይ ናቸው። በቃል ኪዳናቸው ዛሬ ለእኛ ሊፈርዱልን፣ በቃል ኪዳናቸው ዛሬ ለእኛ ሊያማልዱን ቤተ ክርስቲያን እንዲያለውን በዓል አክብራለች። በዚህ በራእይ ዮሐንስ ምዕራፍ አምስት ቁጥር 13 ላይ ዮሐንስ በራእዩ ፍጥሞ የሚባል ቦታ ተቀምጦ አንድ ነገር ይመለከታል። በሰማይም በምድርም ከምድርም በታች በባህርም ውስጥ ያሉ ፍጥረታት በሙሉ በዙፋኑ ለተቀመጠው ለበጉ ምስጋና ይሁን ሲሉ ሰማው። ተሻግሮ በሰማይ ያሉትንም በጥንቅ በባህር ያሉትንም ከባህር በታች ያሉትንም እግዚአብሔርን በጉን ክርስቶስን ሲያመሰግኑ አየው፣ ሰማው አለ። ይቺ ናት ቤተ ክርስቲያን አያችሁ፣ ዓለም የማይሰማውን የምትሰማ፣ በሰማይ ያሉትን የቅዱሳን ምስጋናና ክብር የተመለከተች እንደ ንስራይን ወደ ላይ ወጣ፣ ወደ ታችም ወርዳ። አያችሁ ቅድም ሊቃውንቱ ሲሽ ሲያሸበሽቡ የሰማችሁት ይህንን ነው። ኮከብሩ ዘሰረቀ ማቅሌስያ ቤተ ክርስቲያን ዘነሰማያ አያችሁ። ከሆኖ ሞአበ ለሰብ ግብጾ ኢትዮጵያ በአማን ሐዋርያ እውነተኛ ሐዋርያ በሰማይና በምድር ካሉ ቅዱሳን ጋራ እንደ ኮከብ የሚያበሩ ቅዱሳን ጋራ በፅርቅ እንደ ተፀሐዩ ከክርስቶስ ምንጭ ተካፍሎ እንደ ኮከብ የሚያበራ በጽቅ ኮከብ የሚያበራ ለእኛም ለኢትዮጵያውያን ለግብፃውያንም ጭምር አባት ሆናቸው ያሉ ነው ያመሰገኑ። ይህን የቃል ኪዳን አባት ሊያከበር ነው። በረከቱ በሁላችን ይደርብን። በህይወት በቅድስና እርሱን ወደ መምሰል የምንጓዝበትን የመንፈስ ቅዱስ ጉልበት አምላካችን እግዚአብሔር ለሁላችን ይስተን። የሰማነውን በልቡናችን ይጻፍብን። ቅዱሳንን በመሻት ቅዱሳንን በመፈለግ በቅዱሳን በኩል አምላካችን ክርስቶስን ወደ ማግኘት ከፍ የምንልበት ሕያዋን ወንጌሎቻችን ናቸው። በእነዚህ ቅዱሳን ጥላ መድኃኒያ ያለም አምላካችን በእምነት ተጠብቀን በሃይማኖት ተጠብቀን እንድንኖር እግዚአብሔር ሁላችን ይርዳን። ኦርቶዶክሳዊት ቤተክርስቲያናችን አምላካችን ይጠብቅልን። ቦታው በጣም ብዙ ሰው ነው ያለው። ከፍ አድርጋችሁ በደንብ አመስግኑ እግዚአብሔር።